በመደመር መንግስት መጽሐፍ ውስጥ አንዱ ትኩረት የሚያደርገው የገጠር ሽግግርን እውን ማድረግ የሚለውን እንመለከታለን እና ምናልባት የገጠር ሽግግርን እውን ለማድረግ ደግሞ አርሶ አደሩን በዘመናዊ የግብርና አሰራር መደገፍ እንደሚገባም ይገለጻል። እስካሁን የመጣንበት ሂደት በዚህ ምዕራፍ ውስጥ እንዴት ነው የሚገለጸው? እሺ፣ በጣም አመሰግናለሁ። እንግዲህ የመደመር መንግስት ይዞት ከመጣ ወሳኙ ሳቤ የምንለው የገጠር ሽግግር ነው እና የብልጽግና መንግስት ሰው ተኮር ነው እና ሰው ገጠርን ለማሸጋገር ሰው ላይ መስራት ግዴታ ነው። የገጠር ሽግግር ምንድን ነው ስንል ከባህላዊ እና ከተለመደው የአስተራረስ ዘይቤ ወደ አግሮ አንተርፕሬነርሽፕ ወደ ዘመናዊነት መሸጋገር። ምክንያቱም ዓለም ጥሎን ሄደዋል እና እሱም በመደመራዊ ፍጥነት እና በመደመራዊ ዝለ በፈጠራ የታከለበት ቴክኖሎጂ የተደገፈ የግብርና ስራን በሚያቀላጥፍ ሁኔታ ላይ መሰማራት መቻል አለብን ወደሚለው ነው የሚያተኩረው። እንግዲህ ሰው ተኮር ነው ስንል፣ የገጠር ሽግግሩ ሰው ተኮር ነው ስንል፣ ብልጽግና ሰው ተኮር ነው ስንል፣ የሰብአዊ ደህንነት ላይ ፎከስ የሚያደርግ ነው። የሰብአዊ ደህንነት ሶስት ፒላሮች ወይም ሶስት ሶችን ያቀፉት ናቸው። የመጀመሪያው ፍሪደም ፍሮም ፊር ይሄ ከስጋት ነፃ የሆነ ማህበረሰብ መፍጠር መቻል ማሰባሰብ መቻል የገጠር ሽግግርን ይጠይቃል። ማሰባሰብ የተበተነ ማህበረሰብን ወደ አንድ ቦታ አምጥቶ ማዘመን መቻል ነው። ሁለተኛው የሰብአዊነት ነፃነት የምንለው ሰው በሰውነቱ የሚከበር የመደመር መንግስት ከብሔር ብሔራዊነት፣ ከብሔራዊ ወደ አርበኝነት መምጣት እንደምንችል ስለሚመክር ስለዚህ ወደ ሰውነት ማደግ ስናሰባስብ ሶስተኛው ደግሞ ፍሪደም ፍሮም ወንት የምንለው የምግብ ነፃነት በምግብ ራስን ወደ መቻል ስለዚህ አግሮ ወይ ደግሞ የግብርና ኢንተርፕሬነርሺፕ ስንል ሰዎች በምግብ ራስን መቻል ባይዘወይ ወይ የመደመር መንግስት በምግብ ራስን መቻል ብቻ ሳይሆን ከዛ የዘለለ ነገር ነው ይዞ የመጣው እና ከዛ የዘለለ ይሄ ማለት ምንድን ነው በአንድ ጥናት ባስደግፍል አንድ ኖርማል ቦላንግ የሚባል ሰው ምን ይላል በምግብ ራሳችሁን ሳትችሉ ባዶ ሆዳችሁ ሆናችሁ ሰላማዊ ዓለም ልትፈጥሩ አትችሉም ይላል። ስለዚህ ትልቁ የመነታረካችን የመጋጨቻችን ምክንያት ራሱ አንደኛው ይሄ በምግብ ራሳችን አለመቻላችን ወደ ኋላ የመቅረታችን ሁኔታ ነው ብዬ ነው የማስበውና የመደመር መንግስትም ለዚህ ነው ብልጽግና መንግስትም ለዚህ ነው፣ ሰብአዊነት ሰው ተኮር የሆነው የገጠር ሽግግር ስናሻግር ሰውን ነው የምናሸጋግረው፣ አስተሳሰብን ነው የምንቀይረው። ምክንያቱም ሶስት ነገር ላይ ነው ፎከስ የምናደርገው። የገጠር ሽግግር ግብርና ስናዘምን ሶስት ነገር ነው፣ አንደኛው መጠን፣ አይነትና ጥራት። በትንሽ ቦታ ውስጥ ብዙ መጠን ያለው ምርት ማምረት መቻል፣ አይነቱን ዳይቨርሲፋይድ የሆነ አግሪካልቸር ይዘን መምጣት መቻል አለብን። ሶስተኛው ደግሞ ጥራት የሚባለው ነገር። ስለዚህ ማምረት ብቻ ሳይሆን ጥራት ያለው ነገር፣ ለዚህ ነው የሌማት ትሩፋቶቻችንን ስናወራ የቅንጦት ነገር መሆን መቻል የለበትም። በብዛት ህዝቡ አሁን ለምሳሌ ወተት፣ ስጋ የምንለው ነገር በብዛት ህዝቡ ማግኘት መቻል አለበት የምንለው ለዛ ነው። መጠን፣ አይነት፣ ጥራት ላይ ፎከስ ስለሚያደርግ ይህን ለማድረግ ደግሞ የሰውን አስተሳሰብ መቀየር አለብን ብሎ ነው። ባት ዶክተር እዚህ ላይ በተለይ ይህንን እውን ለማድረግ ደግሞ በገጠሩ ኢትዮጵያ ክፍል ይህንን ሽግግር እውን ለማድረግ ምን አይነት አመቺ ነገሮች አሉ፣ በተለይ ደግሞ እነዚህንስ እንዴት ላይ ጥቅም ማዋል ይቻላል የሚለውም አንድ ላይ እናሳ ውስጥ ምን አይነት አመቺ ነገሮች አሉ? እንግዲህ አንድ ነገር አለ ከዚህ በፊት ያለፉ መንግስታቶችም ግብርናን እንደ አንደኛው የሀገር ፒለር ምሰሶ አድርገው ይዘውታል። ዛሬ አይደለም ማረስ የጀመር ነው። ዛሬ አይደለም ማምረት የጀመር ነው። ነገር ግን ይሄ ከአፍ ከእጅ ወደ አፍ የሆነው የምርት ስታይላቸው ወይ ደግሞ አካሄዳችንን መቀየር መቻል አለብን ነው። ይሄን ለማድረግ የመጀመሪያው ምንድን ነው? ገጠርን ማዘመን መቻል አለብን። የገጠር ሽግግር ስንል የተበተነ ገጠርን ወይ ደግሞ የተበታተነ የማህበረሰብ አኗኗር ዘዬን በጥራት ላይ በንጽህና ላይ ንጽህና ተኮር የሆነ ማሰባሰብ መቻል። ይሄን ለማድረግ ደግሞ አንደኛ ግብዓት የግብዓት አቅርቦት ሊኖር ይገባል። ሁለተኛ የመሰረተ ልማቶች ግንባታ ሊደረጉ ይገባል። ሶስተኛ ገጠርን ከቴክኖሎጂ እና ከዘመናዊነት ጋር ማለማመድ ማላመድ ግዴታ ነው ማለት ነው። ይህን ስናደርግ ገበሬው በራሱ ሁኔታ ቅድም ባልኩ ምርትን ማምረት ይጀምራል። ከባህላዊ አስተራረስ ዘይ ወጥቶ ወደ አግሮ አንተርፕሬነርሺፕ እንዲገባ ማድረግ ገበሬው ላይ ነው መሰራት መቻል ያለብን። ስለዚህ በመጠንም በአይነትም በጥራት ማምረት የሚችለው ገጠርን ማዘመን ስንችል ነው፣ ከተማ ያለውን ነገር ወደ ገጠር ማውረድ ስንችል ነው ለማለት እፈልጋለሁ። የህግ ሰላምና ጥናት ተመራማሪና አማካሪ ዶክተር ሮባ ጴጥሮስ ለጊዜዎት እናመሰግናለን። እኔም በጣም አመሰግናቸዋለሁ።